አንበሳ አገሳ አንበሳው አገሳ ማለት ይሄኔ ነው። እኔ እኮ ብያቸዋለሁ። ሄሉ ከቆረጠች ቆረጠች ነው፣ ምንም ነገር ወደኋላ የሚያስቀራት ነገር የለም። ትናንትና ነው ዛሬ ጠዋትም ነግሬያችሁ ነበረ፣ ሄሉ ዛሬ ቀለበቱን አውልቀሽ መስጠት አለብሽ ብያት ነበር። አቤት ብዙዎቻችሁ አሁን በዚህ እንዴት ቀለበት አውልቂት ያለሽ ኛኛኝኝ ትላላችሁ። ከመጀመሪያ ሰላም ልበላችሁ እና ከዛ እንሄድበታለን ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በምንለው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ፣ እንደተለመደው ቪዲዮን ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩኝ ማለት ነው፣ እየጋበዝኩኝ እንግዲህ፣ ዛሬ በያቢት የተለቀቀ ቪዲዮ አለ በያቤት የተለቀቀ ቪዲዮ አለ። ሰምታችኋል አይደለም? ሰምታችኋል ወይስ አይታችኋል ወይስ አላያችሁም? ደሞ ማለት ነው። እሱም እንግዲህ ያዳም ዘር ነው፣ ምንም ቢያናድደኝ። ላይክ እና ሰብስክራይብ ማድረግ ግን አትርሱ። አርጉት፣ ሰብስክራይብ አርጉት። ማነው ስሙን? ያብን ማለት ነው። ያዳም ዘር ነው ምንም ቢያናድደንም እንኳን ምንም ሄዱሻን ቢያናድዳትም እንኳን በፍጹም ላይክ ሳናረግ ማለፍ የለብንም። እንደው ፈጣሪም እኮ ይቅር አይለንም በእውነቱ ማለት ነው። እንደዚህ ስናሳልፍ ላይክ ሳናደርግ ስናሳልፍ፣ አዎ የኔን ራሱ ላይክስ ሳታደርጉ ካለፋችሁ ፈጣሪ ይከፋባችኋል፣ በእውነቱ ማለት ነው። ቆሰው ደግሞ ሳብስክራይቡ። አዎ ሂዱ። እንደ እኔ እኮ የምትገርመኝ እኮ ማለት እነ ትክክል ማለት ነው። የሆነ ቦታ ስትሄዱ አሁ ትክክል ነህ አንተ ትክክል ነህ ትላላችሁ። ከዛ ደግሞ ሌላኛው ቤስቴ ደግሞ አንተ ትክክል ነህ አቋም ይኖራችሁ ይላሉ። ምርጫችሁን አሳወቁ። እኔ አሁን ማለት ነው ሄሉ ይህን ነግሬያት ነበረ። የኔን ቃል እንደምሰማ ተረድቻለሁ። አዎ በእውነቱ በኮሜንት አልቀረኝ በቪዲዮ ያልቀረኝ ቀለበቱን አውድቃይ ስጪ፣ ልዑልዬ ጠንበለሌ ነክቶብኛለን። እሱን ይቅርታ ካልጠየቀ በፍጹም ይቅር እንዳትዩ ብያት ነበረ እሱ እንኳን አይደለም ያም ማለት ነው እንኳን አይደለም፣ ልውልን ይቅርታል ልጤ፣ ጭራሽ ጥፋተኛ እሱ ነው እያላችሁ አገንናችሁት ማለት ነው። እንደው ማለት ነው ለፍቅር እኮ ከዚህም በላይ ይከፈላል ዋጋ ፉን ፉን ከሚል እንዳልፈለሽ ብሎ ትክትክትክትክ ከሚል ማለት ነው። ሰከን ብሎ ቆይ ለፍቅረኛ ይስል ለሄዱሻ ስል ሄዱሻን ማጣት እስከማልፈልግ ድረስ መታገስ አለብኝ ብሎ ያብን እስከመጨረሻው፣ ልዑልን እስከመጨረሻው ታግሶ እውነቱ ማውጣትና መናገር ማሳየት ነበረበት። አራት ነጥብ በቃ ምንም የሚመጣ ነገር የለም በቃ ነበረበት። እሱ ግን ምንድን ነው ያደረገው? መማታት የመረጠው። ከዛ በኋላ ይኸው ልዑልዬ እንግዲህ ተሰባብሮ ተፈነካክቶ፣ እኔ ሩቅ ሀገር፣ የኔ ጠንበለል እኔ እንኳን አጥቤት ገንፎ እያልኩ እየሄድኩ እንዳልሰራ፣ ሄዱዬም ጭንቀት ላይ እናት፣ እንዴት አርጋ ስተማው ነው ቶሎድ ነው የሚነሳው። ወገን እናንተ፣ ምንድን ነው እንዲህ በአንድ በኩል ብቻ እንድታሰቡ ያደረጋችሁ? ተው እንጂ እንዴ፣ ቆም ብላችሁ አስቡ። በእውነቱ መቴን ነው መነግራችሁ ለምን ይደበደባል እሱ ምን ባጠፋ ለእህቱ መከታ ስለሆነ ነው የሚደበደበው በቃ ሄሉ ደግሞ የወንድምነቷ ናት እና ደግሞ ማለት ነው ጦርነት ውስጥ እሱ ገብታ ለምትሉት እሱ ልዑል ጠንበለሪ የኔ ብቻ ነው ማንም ሰው ሄሉ ሲጀመር እህቱ ናት በቃ እውነቱ ስነግራቸው ማለት ነው ሄሉ እህቱ ናት ማንም አይመለከተውም እሷን እየጠበቀ ነው በቃ እንደ ምንድነው ያብየኑ ውድምዬ የምታደርጉት ሶስቱን እዛ ያዙ ሶስቱን አሁን ናቲሻ እንኳን በቲክቶክ ብቻ ነው እሱ በዩቲዩብ ቢብሏል። ና ቢባል ና ቢባል ይህ አይልድሌ እንደዚ መተብትፋለም። ይኸው እንግዲህ ማነው ስሙ እንዳልክም ይዟል ይዟል። ያን ሰሞን በቃ እኛ ጦርነቱ እኮ በይፋ ተጀምሯል። እያንዳንዳችሁ ማለት ነው የሁሉ አድናቂ የሆናችሁ ጥሩ ጥሩ መሳሪያችሁን እያስታጠቃችሁ ዳይ ወደ ጦር ሜዳው ወደ መሀል ይግቡ። በርበሩን አትዙሩ። እንዳልኩኝ ቤት እነ ትክክሎች የሉልም ትክክሎች ናት። ሻንጓን የስታሁን በትክክል የምንለው በቲክቶክ ነው፣ በዩቲዩብ አልመጣም ገና እሱ ማለት ነው። እና በዩቲዩብ ሲመጣ እናንተ ቆይ ቆይ ቆይ ቆይ ትኑ ሳይረዝምብኝ ማለት ነው፣ ወይ ማን ነው ቪዲዮ ሳይረዝምብኝ ኮሜንት ላንብብላችሁ። ስ ኮሜንት ካላነበብኩ እናንተ በጣም ነው የሚያቃዥኝ፣ በቃ ደስ አይለኝም ማለት ነው። እንዳልክ ጋር ታረቆ ሄዱ። ይሄ ከዛችኛይቱ ፍቅር አልወጣጠትም። ከወደደሽ ለአንቺ ከተጨነቀ ያችኛይቱን ለምን አገኛት? በይፋ ከህይወቴ ውጭ አታስፈልግኝ ብሎ መልስ ለምን አልሰጣትም? እኮ እኮ ማሪ፣ አዎ እኮ። ትክክል ትክክልዬ፣ ትክክል ነሽ፣ ልክ ነሽ። ተረጋጊ ተረጋጊ አዳም ጭሁቴ ይቅርታ በላይ ምንም የለም። ይቅርታ ታደረግለታለች። ልቅ ሁ ሽመት ምክንያት ምን እንደሆነ ታውቂያለሽ። ጠንበለሌን ይህን የተሰባበረውን መጠገኛ አንድ በግ ስጦታ ይዞ ሄዶ ይቅርታ ይጠይቅ ኢኢ ነግር ይሻለ ከዛ በኋላ ሄሉዬ ይቅርታ ታደረግለታለች። የኔን ጠንበለን የሄሉዬን ወንድም እሱ ሰባብሮ ይቅርታ ይደረግለት። በቃ ሄዱና ነገሮች ቪዲዮና ነገርቱ ይህን መልእክት አደርሱ በእውነቱ በእውነቱ ነው ምነግራችሁ እኔ ራኩኝ ራኩኝ አጥሚቱን ገንፎን እንዳልለው አንድ በጋርደን ቅልጥሙንም መረቁርም እንዳለለው ነው ደግሞ ተጨንቃ ሊሆኑ እንኳን እሱ ራሱ ጭንቀት ላይ ናት እንዴ ልጁ ተሰባብሮ እዛ ተኝቷል ምንድን ነው የምትሉት ቆይ እናንተ ያብ ስራ ትክክል ነው። ሄሉ ግን ይቆጭሻል በኋላ። በአንቺ ህይወት ላይ የሚወስኑት ጓደኞች ናቸው እን የሚወስኑልሽ። ያብ አይዞ ሁሉም ያልፋል። ማንም አልወሰነላት፣ ሄሉ እራሷነ ወሰነችው። ያ ልዑል መንገድ ብቻ ነው ያሳያት። በቃ ፈረስ ያደርሳል እንጂ አይዋጋ። ይሄን ነገር ለምን አሳያል? እሱ መጥቶ ደበደበው እንዴ? ደበደበው ሄሉ አስቢበት፣ ህይወት ቀላል ነገር አይደለም። ልውል ጥፋት አለበት፣ ያብም አጥፍቷል። እንደዚህ ሚዛን አይዘቶኝ። ጥሩ ነው፣ ጥሩ ነው። ጎበዝ አሁን አንቺ ጎበዝ ነሽ። ነ ይውድ ሄሉ ከእንዳልክ ጋር ይታረቁ የምትሉ አይማሬ ሁ። ዛሬማ ተመቻችሁ፣ ቀለበቱ ወልቋል። እንግዲህ ሄዱበት፣ ምን አገባኝ፣ ሄዱበት። ሄሉ ተረጋጊ፣ ያብ ያፈቅርሻል። አትጀጀ ሄሉ ተረጋጊ፣ ታረቁ። ያብ ለአንቺ ጥሩ ሰው ነው። ወንዶች ህይወትሽን እየበጠበጡት ነው። ያብ ትልቅ ሰው ይዘህ፣ የሃይማኖት አባቶች ይዘህ ይቅርታ ጠይቅ፣ ትታረቃላችሁ። ተስፋት ትቁረት። ልዑል የስራህን ይስጥ። የምር አስታርቃቸው፣ አታለያቸው። ማሬ ምንም የስራውን የሰጠው የስራውን ከሆነማ የደበደበ እሱ እንጂ ልዑል አይደለም። ልዑል ተናገረ እውነቱን ነይ እያለ ባይኗየች እሱ ቤርጎ ውስጥ ምን ይሰራል? ምን ይሰራል? ማሬ ስቲ ንገሪ እንዴ! እኔ ቆይ እናንተ ቆ በሱ በሰው ቦታ ሆናችሁ በዛ ሰው ቦታ ሆናችሁ ለምን አታስቡም? በሄዱ ቦታ ራሳችሁን አድርጉ። እኔ እኔ በሷ ቦታ በሆን ከዚህ ያላነሰ ነው ማድርገ አልኳችሁ፣ በቃ እንኳን ሶስተኛ ወገን ነው ብሎ በተናገሩ ንግግር ደብድቦት ቀርቶ፣ በራሴ ህይወት ራሴ ነኝ ሞስ ነው ያ ማለት እኔ ፍቅረኛ ቤርግ ውስጥ ማንም በሌለበት የቀድሞ ፍቅረኛውንም ትሁን ሌላ ሴት ይይዞ ይዞ ከገባና ካገኘውት፣ እመኑኝ አልቀጠልም። እውነቱን ነው የምነግራቸው፣ ግልጹ። ማለት ምክንያቱም ምን ይሰራል? እሷን ለማናገር እኮ እዛ ውስጥ መግባት አይጠበቅበትም። አንድ ወንድና ሴት እሳትና ጭድ አንድ ቤት ሆነው እንዴት ነው ተስማምተው ተቀምጠው ሀሳብ ይነጋገራሉ ማለት የምችሉት? አንዳንዴ የራሳችሁ የማታረጉትን ነገር የሆነ ሰው ላይ ስታደርጉ ምናምን ግርም ይለኛል። እንዴ በአንድ ቼ ታረገቢ ብላችሁ ነው የምትፈቱት? እመኑኝ እናንተ ብትሆኑ አንድ ሰው ቤርጎ ውስጥ፣ ሆቴል ውስጥ አንድ ሩም ብቻቸውን ይዘው ወንድና ሴት ተገኙ ቢባል፣ ያክስት ልጅ ነው፣ ያጎት ልጅ ነው። ምን ስለሆነ ነው እሱ ከሴት ጋር ሊገኝ የሚችለው? እኔ እውነቱን ስነግራችሁ? እንደ ካራክተር ማን ነው? ካራክተር አልኩ ይቅር በሉኛ። ይሄ ምን ድራማ ልል ነበረ። እንደው ያፌ እኮ ችግር አለበት። እንደው ትክክለኛውን ነገር ስነግራችሁ ነው። ይሄ በሄሉ ቦታ ቦታ እኔ ምን እንደው ማረገው ይቅር ሳድርጉልኝ፣ ምንም ማድረግ አልችልም እኔ ከሴት ጋር አግኝቼው ዝም ማለደም ነው። በቃ እየመረራችሁ ዋጡት። ለታረጉት ማችሉትን ነገር ለሰው አድርግ አድርጋ ብላችሁ አትምከሩ። ይሄሉ ትክክል ናት። ያ ቀብራራ በአምላክ፣ ቀጥል፣ ቆፍጠን በል፣ ያንተና ተስፋ እንዳትቆርጥ። ለጂጂ ደግሞ

ምድረት ትክክሎቹላት ላይክ አድርጉ ይኒ ኮሜንት ለምን ላይክ የማታደርጉት ያ ምን ስላ አልደገፍኩኝ ላጭ ላይክ አታደርጉማ ወይኔ ጦርነታችን እንዴት እያማረበት ነው እየሄደበት ሄዱበት ሄዱበት ሄሉ ተረጋጊ ታረቁ ያብላንቺ ጥሩ ሰው ነው ወንዶች ህይወት ሽ እየበጠበጡት ነው ይሄን አንብቤዋለሁ ያ ወንድሜ ያ ድሉ ሊ ያንተ ነው አሸናፊ ነህ

ያብቶሁን ብለሽ ካስብ ፍሉ ልዬን ጠንበለሌን ዝቅ ብሎ ይቅርታ ጠይቆ በግ ነገር ትንሽዬ ጠቦት ነገር መረቅ የሚወጣት ምናምን ነገር ይዞ ሄዶ ነገር ይቅርታ እንዲጠይቀው አድርጌ የዛኔ ለወንድምሽ ይቅርታ ይደረግለታል። አለበለዛ በፍጹም በፍጹም፣ ወይ ፍንክች። ቀለበቱ እንደወለቀ ዛሬ እንግዲህ ምንቶ ሆኖ ሄዱ ግን አስቤበት እዛም እዚህም ከምትቀይች አንቺ ደግሞ ያቀላምልሽ። ምን አይነት ኮሜንት ነው የምጽፊው? ጀምሬ ተውኩት። ወላይ ላልጨነቅልሽ ወንድ መቀያየር አለኬፍሽ ማይካስንሽ። ያብ ትክክል። አንቺ ቀለት ያደረገ በኋላ ለምን ወንድ ከቤት ታስገቢያለሽ? ቁጭሽ አላትቸኩዬ ያብ ትክክል ነው። ይሄ ጎልድ ጎልድ ደግሞ ያለችው ያብ ትክክል ነው። አንቺ ቀለበት ያደረገ በኋላ ለምን ወንድ ከቤት ስገቤች? ወንድ እኮ እሱ እኮ ያውቀዋል እኮ። እሱ እኮ እንደዚህ ካላችሁ ማኑ ልንገራችሁ፣ እሱ ቢያንስ ልዑልን ነው ያስገባቸው። የሚያውቀው ወንድማቸው ነው፣ ሁሉም ሰው የሚያውቀው ቤተሰብ የሚያውቀው ልጅ ነው ያስገባቸው። ያብኮ ብኮ የተገኘው እኮ እሷን ማታውቃት ለዛውም ደግሞ ፍቅረኛው የተባለ ሰው ቤት ነው የተገኘው። እንደ ሚዛናዊ ይሁኑ፣ እንጂ ጋይስ ኮሜንት ስጽፉማ ሚዛናዊ ይሁኑ፣ ተረጋጉ እንጂ። ለማንኛውም ቪዲዮ ረዘመብኝ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ተመለሽ ካላችሁ ነገም በዚሁ መለስበት አለው፣ ቀን ላይ እናብራረዋለን። አሁን ግን ይበቃችኋል። የሰማችሁትን በልብ ሆናችሁ ያሳድርባችሁ። ወዳችኋለሁ። መልካም ጊዜ። ባይ ባይ።